ጌታ ኢየሱስ ክርስቶስ ጌታ ነው። እጅግ የምንወዳትና የምናከብራት እናታችን ጀማዎች እግዚአብሔር ኑ ወደዚህ ወደሚያድነው ወደ ኢየሱስ ሞት ጠራችኋለን። ኢየሱስ አዳኝ ነው። ኢየሱስ ከሞት ያድናል። ኢየሱስ ሰላማችን ነው። ኢየሱስ ሕይወታችን ነው። ኑ ወደዚህ ወደሚያድነው ወደ ኢየሱስ ከሰማያተ ሰማያት ወጥቶ ከድንግል ማርያም ተወልዶ ለእኛ ሲል ሕይወቱ በመስጠት

ደርስባቸው ደስታጋም ባሳይ ኖር ማንና ማን ክኖኑ ዘንድ ስራውን ይፈጽም። እናንተ ግን ማንም ቅበል ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል። ማበል ይመስላልና ሁለት ሀሳብ ላለው በመንገድ ሁሉ ለሚወላው ግን ለዛ ሰው ከጌታ ዘንድ አን አበባውም አባው ይረግፋልና፣ የመልኩ ውበት ይጠፋልና። እንዲሁም ደግሞ ባለ ጠጋው በመንገዱ ይስላል። በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱ ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና። ማንም ሲፈተን በእግዚአብሔር እፈተናለው አይበል፣ እግዚአብሔር በክፉ አይፈትንምና።

የሱ አምልኮ ከንቱ ነው። ንጹሕ የሆነ ነውር የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፦ ወላጆች የሌላቸውን ልጆች፣ ባልቴቶችን በመከራቸው መጠየቅ፣ በዓለምም ከሚገኝ እድፍ ሰውነት መጠበቅ ነው። ኢየሱስ ክርስቶስ አዳኝ ነው። ኢየሱስ ያድናል። ኑ ወደዚህ ወደሚያድነው ወደ ኢየሱስ እንጠራቸዋለን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስ የነገስታት ንጉስ ነው። ኢየሱስ የጌታ ኢየሱስ ከዘላለም ሞት ያድናል። ኢየሱስ ክርስቶስ ከዘላለም ጌታ ነው። አሜን። ኢየሱስ ያድናል።